የመጀመሪያው የዚህ የሶስት አመት ተኩል ጉዟችን አላማ ሀገር ግንባታ ነው። በዚህ ሶስት አመት ተኩል ሂደት ውስጥ ኢትዮጵያ ለቤዚክ ነገሮች ብቁ ናት የሚለውን ነገር አስተማሚ በሆነ መንገድ ማስጨበጥ ያስፈልጋል። በዚህ ሀገር ግንባታ ውስጥ የኢንፍራስትራክቸር ኮሚቴ የተቋቋመ አለ። በጣም በጣም በርካታ ስራና ሀብት ይጠበቅበታል። ደሊቨር እንደሚደረግ ተስፋ አደርጋለሁ። ግንባታው ሁለተኛው ዋና ዓላማ የሀገር ኢሜጅ ነው። የሀገር ኢሜጅ ሲባል ኢትዮጵያ ጥሩ ሀገር ናት የሚለውን ለማስጨበጥ ብቻ ሳይሆን ኤንሸንት ስለሆን ብዙ ሊታዩ የሚችሉ ታሪክ፣ ባህል በጣም በርካታ ነገሮች ያሉ ቢሆንም እነሱ ሁሉ ከቱሪዝም አንጻር ቢወሰድ መቶ ፐርሰንት ኢትዮጵያ ያላትን ካፓሲቲ ለዓለም ለማሳየት ትልቁ መድረካችን። በዚህ ጊዜ ኢትዮጵያን ያየ ሰው በሌላ ጊዜ ፕሮግራም እያደረገ አላቃትም፣ አይልም አውቋት፣ አልተመቸኝም፣ በዚህ ጊዜ በዚያኛው ጊዜ ይመጣሉ ሊል ይችላል። ለማወቅ የሚያስችለውን ስራ ግን የምንሰራበት ጊዜ ነው። ሶስተኛው አገር ገንብተን የሚሸሸጥን በኋላ ራሱ ዋናው ስራ ጉባኤዎቹ፣ ወይም የሚያሰባስቡን ጉዳዮች በአውትካም ሌቭል የተሳኩ መሆን አለባቸው።